ሚና ላላችሁ እንደው ብቻ ጥሩር ጥሩር ጡር በቃ ትልቁ ነገር አንድ አንድ እናት እናት ናት። እንኳን ሲንግል ማም አይደለም አብሮ ያሳደገ አባት እና እናት መከበር አለበት። ይሄ የኛ ባህል ሳይሆን መጽሐፍ ቅዱስ ላይም ህግ ላይም ታላላቆቻችንን እናገኛ ችግር አለብን። ተበላሽቷል። የኛ ትውልድ በተለኛ በእኛ ትውልድ ተበላሽተ ነው። ግን ከኛ ስህተት ልጆቻችንን ማስተማር አለብን። በፀባይም አልቅሰንም፣ መክረንም ብቻ። ይሄንን የዩቱብ ገንዘባችሁን ለማግኘት አማራ እኮ እንደዚህ ነው፣ ኦሮሞ እኮ እንደዚህ ነው፣ የድሮ ጦርነቱን የድሮ ስቶሪያችሁን እያነሳችሁ ልጆቹ ላይ ነው። አይሆንም፣ አይሆንም። መርጦ አደለም፣ መርጦ አደለም። ማንም ሰው የተወለደው መርጦ አደለም፣ መርጦ አደለም። እቺን ልጅ ፈልጎ ያገባት የእናንተ ልጅ ጫዋ፣ እሱ ባለጌ። እውነቱን እንነጋገር፣ እሷን አትፈልገ አይመጣችሁ፣ ወደው አይተው፣ እሱም ደግሞ በሂደት ተዋደዱ። ፕላናቸው ሌላ እነሱ የሚያወሩት አንቺን አንቺን መሰል ደደብ የገዛ ወረቀትሽን አንቺ ይቺ ቀላጥ ያለች ደግሞ ዘርሽ ምንድን ነው ስትያት፣ ድሬዷ ያለችው ማለት ነው። መቼስ ፖለቲከኛ አደለሽ፣ አስገባሽላት ድሬዷ የሚባል ዘር የለም። እንደ ቤታዩ ግፍጥ ብለሽ ውጭ ወይ አማረ ነኝ ወይ ኦሮሞ ነኝ ድሬዷ ነኝ። ሊበላ አፈር ጠኔ ቢዬ ጠኔ ቢዬ

ያው አውሮፓ ስለሚኖር ስለተፈቀደለት ነው እንጂ የራስሽን ጉድ ቅፍ አድርገሽ ዜዶን ወሸላና ቆለጥ ብትያት ምን ዋጋ አለው? ያንቺ ልጅ ደተደካ አይደለም። እና ኤኒዌይ ወደ ዩቱብ ነው ጨረሰ ታሪክሽ እንዲወጣ ማለት ነው። እንጉልፋቶ፣ እንጉልፋቶ፣ ቂንጥሮ፣ ቆለጦ። የእሷም ልጅ እንደዛ ነው፣ እንዳንቺም ነው። እንዲያውም መጋባት ትችላላችሁ። ወደ ዩቱብ ባይ ባይ፣ ሺህ አምስት መቶ ሶስት የተሻገሩ ወደዚህ ወደ ዩቱብ፣ ወደ ዩቱብ ኑ፣ ሜካፕ ላሳጋችሁ የሚጠቅማችሁ ነገር ኑ። እንግዲህ ጄኬ ኢንተርቴንመንት ያላችሁ በሙሉ ቀጥ ብላችሁ ወደ ቱ፣ ይችኛዋን ቆራርጣችሁ ቆራርጣችሁ ለጠፍጠፍ አልኩት። ይሄኛውን ደግሞ ዩቱብ ላይ ኑ፣ ቆንጆ ሜካፕ ላሳጋችሁ። አቤት ዩቱብ እና ቲክቶክ ልዩነቱ! አበስ ገበርኩ ፊት ነው። ይህንን ፊት ወደዚህ ሳመጣ እንግዲህ አሁን ታያላችሁ። ኖ ጂኬ ኢንተርቴንመንት ብላችሁ ለጥፉ። የምር ግን ሳምሪ ልጅሽ ናት ወይ? ራሴ ናታ። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የጂኬ ኢንተርቴንመንት ተከታዮች፣ እንዴት ናችሁ? በያላችሁበት ሰላማችሁ። መጣችሁ። ሰላም እንዴት ናችሁ? እንኳን ደህና መጣችሁ። መሲ ችግር የለም መሲ ብትናገርም ያምርባታል። አለች እንጂ አለች እንጂ ያጭኛ አራ አራ መሲ። በቃ በኋላ እንገባለን። አሁን ወደ ሜካፕ እየሄድኩ ነው። ይሆንችን ስከትል ጋይስ ቆንጆ ሜካፕ ነው ማሳያችሁ በጣም አጭር